የካኟ የእንጀራ እናት እንግዲህ በምሳሌ ላይ ያደረገችው ነገር በተለይ ብሩኬን እጁን በእጁ እንዲያደርግ እንግዲህ አስገድዳ መድኃኒቱን አቃይራ ጉድ ሰርተዋለች ማለት ነው። ፈጣሪ ከእንደዚህ አይነቶችን ክፉ እንጀራ እናት ይጠብቃችሁ። እንግዲህ ካለፈው ፓርት ዛሬውን ፓርት ከመንገሬ በፊት ትንሽ ቀንጨብ ቀንጨብ አድርጌ ላሳውቃችሁ። እንግዲህ ምሳሌ እናቷ የሞተችባት የብሩክ ልጅ ስትሆን ማህሌት የተባለች ሚስት አግብቶ ልጅቷን ግን የማትወዳት እንደሆነ በተደጋጋሚ ትምህርት ስታሳያት፣ ስትወስዳት እንደምትመታት እንደምታሰቃያት፣ አንቺን ሲጣር ያለች እንደምትላት። ሆኖም ግን ምሳሌ ለፍጹም ለአባቷ ይህን ነገር አትናገርም ነበር። እንግዲህ ቅድስት ሰራተኛዋ ከገባች በኋላ ግን የምታየው ነገር ግራ ያጋባታል። አባትና እናት አንድ ጊዜ ምግብ ሊሰጧት መድኃኒት እንድናደርግበት ምግብ አዘጋጅ ሲሏት እንዴ በአባትና ልጅ አንድ ላይ ልጅቷን ሊያስወግዱ ነው ወይ ብላ ቅድስት ተጠራጠረችና፣ እኛ ውጭ ነው የምንበላው ሲሏት ምግቡን ለማዘግየት ፈልጋ እኔ ሰርቼ ሰጣታለሁ፣ ሄዱ እያለች በተደጋጋሚ ብትናገርም እኛ ሰተናት ነው የምንሄደው ሲሏት በጣም አዘነች እና መድኃኒት እንደምንም ብለ ያንም ምግብ ሰርታ ስሰጣቸው መድኃኒት ሲጨምሩ ባልና ሚስት ቁጭ ብለው ስታይ ተደናገጠች እና ሩጣ ያንም ምግብ ስትደፋው ምሳሌ ፌንት ሁና አተወርቃለች። ለምን ደፋሽ ብሎ ብሩኬ ይናደዳል። ይቺ ልጅ እኮ ከአባቷ የወረሰችው ህመም ከእናቷ የወረሰችው ህመም አላት እናቷ የሞተችባት በዚህ ህመም ነው ስለዚህ ህመም በኢትዮጵያ ላይ ህክምና ስለሌለው እስከምንታገስ ድረስ መድኃኒቱን አይኗን እየጨፈን እየሰጠን ማስረዘም አለብን ጊዜዋን ብለን ነው ሲላት ወይኔ ቅርታ ተሳሳትኩኝ ይቅርታ እኔ ደግሞ አንድ አይነት ሆናችሁ ልጅቷን ለማስወገድ አስባችሁ መስሎ ነው ስትል ይቅርታ ጠይቃለ ይህንን የተመለከተች ቅድ ማህሌት እንግዲህ በዛው ከኤፍራታ ጓደኛዋ ጋ እየተነጋገረች ሌላ መድኃኒት ቀይረው ምሳሌ ማስወገድ ይመካከራሉ። ይህንም ሲመካከሩ ቅድስት ትሰማለች። ኬክ ገዝተው ከኬኩ ላይ ይህ መድኃኒት በአንድ ጊዜ ይገላታል አይደለ? እያለች እያወራች ከኤፍራታ እህቷ ጋር ስታወራ ቅድስት ተደብቃ ትሰማለች። ያ መድኃኒት ሰጥታ ልታስወግዳ ስትል ከኬኩ ላይ ስትጨምረው ስታይ፣ እባክሽ አባቷ ምግብ እንዳይበላ ብሏል ዛሬ ስትላት፣ ላንቺ ነው ያለሽ ብላ ስትደውልለት፣ ብሩክ ያልገባው ደግሞ እራላልኩ አለ ማለት ነው። ከዛ በኋላ መድኃኒቱ እንዳሰጣት ብላ እምታልፍ መስላ ኬኩን ትደፋባታለች። በዚህ ማህሌት ትበሳጫለች። ለምን መድኃኒት ቀይራ ልሰጣት ያሰበችው ሳይሳካላት ይቀራል ከዛ ከቤት ሲመጣ ለምንድነው ምግብ የተጣላችሁ ሲላት መድኃኒቱን በሰዓቱ ሳልሰጣት ስለቀረሁ ብላ ቅድስት ተዋሻለች ምክንያቱም በርቀቱና አንገቷን በምስል እያሳየች እገልሻለሁ የሚል ምልክት ስታሳያት ስለነበረ ነው። እንግዲህ ይህም አልቀረላት። በስከ መጨረሻ እንግዲህ ልጅ አይኖረኝም ከብሩክ ሌላ ሴት ልጅ መኖር የለበትም። የእኔ ልጆች ብቻ ናቸው የብሩክ መሆን ያለባቸው ያቀደችውን እቅድ ለማሳካት መድኃኒቶቹን ለማቃየር ወሰነች። ሰላም ወደ ቻናል ተከታታዩ፣ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያረጋችሁ እያደረጋችሁ አበረታቱን። እንግዲህ ይህ በጣም አሳዛኝ የሆነ ነገር ነው። በሁላችን ለምንንማርበት የሚገባ ነው። እና እንግዲህ ምሳሌ ትምህርት ቤት ስትወስዳት እንደምታሰቃያት ስለምታውቅ አባቷ ከትምህርት ቤት ሲያመጣት አባዬ እማዬ እኮ አትወደኝም። እኔ ከወደድኩሽ ምን አነሰች፣ ልጄ ይላታል ማለት ነው። አይ አንተ እኮ ሁሉን ነገር መሆን አትችልም። እኔ ላንቺ ሁሉንም ነገር መሆን የምችል አባት ነኝ ይላታል። አረ እሺ እናት መሆን ትችላለህ ብላ የማይጠየቅ አግባብ የሌለው ጥያቄ ትልቁን ነገር ጫነችበት። አይ እኔ ላንቺ የፈለገውን እናት የምታደርገውን ነገር መተካት እንደምችልልሽ ቃል ልግባልሽ። እሷም ደግሞ እኮ ትወድሻለች ሲላት፣ አይ እሷ አትወደኝም፣ ቅድስት ብቻ ነች የምትወደኝ ብትስለብላት ትነግረዋለች። ቅድስት እንግዲህ ከቤት ውስጥ የሚያደርጉትን ድርጊት እየተከታተለች ልታስመርዛቸው ስላልቻለች፣ ኤፍራታና ማህሌት ቁጭ ብለው ሻይ አፍልታ ስትሰጣቸው ስሚ አለቻት ኤፍራታ ቅድስት ስንት ብር ብንሰጥሽ እዚህ ቦታ ላይ ብንብለሽ ትሄጃለሽ? ሲላት ስትላት አገሬ ሂጄ ትልቅ ነገር ገዝቼ ከፍቼ የምሰራበት ነገር ከሰጣችሁኝ እወዳለሁ። አዎ አለች ማህሌት፣ መቶ ሺ ብር ብንሰጥሽ ትሄጃለሽ? ብላ ስትጠይቃት እሺ አለችና ወዳውኑ ትራንስፈር አደረጎላት። ያችን መቶ ሺ ብር ይዛ ወደ ታይተ ወርዳለች። ከዛ በፊት ግን ሲጨናነቁ ስታያቸው እየሰራች ከቤት ሰራተኝነት ያጠራቀመችውን ሀምሳ ሺህ ብር ለብሩክ ምንም ባይሆንም እንኳ ለጊዜው ይሆን ሀልስ ብላ ሰጠችውና ከዚህ በኋላ ደግሞ ለቤት ሰራተኝነቴ ደሞዝ አልጠይቅህም ስትለው፣ እንግዲህ ሚስቱ አልጋ ላይ ተኝቶ ምሳሌ እኮ ልትሞትብ ነው ሲላት፣ ፈጣሪ ነው እኮ ታዲያ ያመጣባት ምን ማድረግ ይችላል። ማንኛውም ሴት እንደሚያደርገው ነው ያደግ ነው። ስለዚህ ቤቱንና መኪናው ይሸጣ ሲሏት መጀመሪያ እሺ ብላ ተስማምታ ነበር። በኋላ ግን ስትመክራት አልፈልግም ስትል ኔ ምን አይነት አረመኔ ጨካኝ ሰው ነው አቅፍ የምተኛው ብሎ ተናዶ እንግዲህ ተናግሯት ነበር። አሷ እንደዚህ እያደረገች ሊ ማህሌት ቅድስት ይህን እንድታደርግልኛለች ብሎ በጣም ገረመው። ከዛ ምቅፍስ ያደርጋ ድንገት ደረሰችባቸው። ከዛ ተላቀቁ። ምን እያደረጋችሁ ነበር ሲላት፣ አይ ያጠራቀመችውን አምሳ ሺ ብር እየሰጠች እያመሰገንኳት ነበር አላት። ማለት ነው። አሁን እንግዲህ ማህሌት ይቺ ቅድስት በሁሉም ነገር ከብር ጎን እንደሆነ ስታይ መድኃኒቱንም አልሰጥም ብላ ስትተው ለምንድ ነው ብሎ ሲላት፣ እንግዲህ አንተና ኔን እኮ ልታለያይና አንተ ልታገባ ስለምትፈልግ ነው። አንተ ደግሞ እየገፋፋሀት ቦታ እየሰጠሀት ነው አለችው። ማለት ነው። እሱም በቃ መከራውን ከማንኛቸው ማመን እንዳቃተው ዝም ይላል። ቅድስትን በተደጋጋሚ እባክሽ አብረሽኝ ሁኝ፣ ክችን እዚህ ቁጭ ትበይ እያለች ትላለች። ለምን መድኃኒቷን እንዳይሰጧት እየፈራች ነው እንዴ? አንቺ ደግሞ ከክችን ለምንድን ነው የምትመጣልሽ? አንድ አይጣ ይቻለሁ ወይ ስትለው እና አይጥ ምሳሌ ልታድንሽ ነው በሂጂ እያለች ሲያተ ቅድስት እየ አብረኝ ሁኝ ብላ ብትለምነውም እሺ አላለም። እሷ በተከታታይ የተከታተለ የምታስጥላት ይመስል ትጨናነቃለች። ግን ለምንድ ነው እንደዚህ የሚያደረጓት ትላለች። ከዛ እንግዲህ እታች ብሩኬን ጠብቀውና ልጁን ከትምህርት ቤት ይዞ ሲመጣ ገንዘቡን ትሰጠዋል። የምን ገንዘብ ነው? ከየት አገኘሽ? አሁን ለጊዜው ይህን ነው ትራንስፈር ያደረግኩት ቀሪ ደግሞ ሰጠሃለሁ። ግን አጭበርብሬም ወይም ሰርቄም አይደለም የሰጠው ስትለው ግራ ተጋባውና ተቀበላትና ደስ አሉ በኔ ወደ ቤት እንግባ ሲላት ከኋላ ከኋላ እየተከተለች ወደ ኋላ ትቀራለች። ከዛ በሩን ከፍተው ሲገቡ ቅድስት ግቢ፣ እንጂ ሲል ምን ብለው ኤፍራታና ማህሌት ይደነግጣሉ። ምን ነው መጣች? እንዴት እንደ ብላ ሂዳ እንዴት ትመጣለች? ተሳድባ ስንት ነገር አርጋ ንኮን ሄደችው ሲል ነይ ግቢ አለና አስገባት። ከዛ በኋላ እንግዲህ እነሱ እንዴት መጣች፣ ችልጅ ከመጣችማ አንድ ነገር ታረገናለች እያሉ እየተያዩ ነበር። ምን ወሰኑ? እሷን ለማስወገድ ወሰኑ። ማለትም ቅድስት ሰራተኛዋን ከዛ ክፍል ውስጥ እንፈልግሻለን ብለው ሲጠሯት፣ እሷም ቢላዋ ደብቃ ይዛ ገባች። ከዛ እንግዲህ ልትገሉኝ ነው ሁለታችሁ ልትገሉኝ ነው ስትላቸው፣ አዎ ሲሏት ቢለዋን ወደፊት ለፊት አወጣችና በሉ እንግዲህ ከኔ ራሴ መከላከል ግዴታ አለብ ስ ብላ ቢለዋን ስታንቀሳቀስባቸው፣ ሁለታቸውም እየተርበተበቱ በሩን ክፈቱ ቶሎ በሉ ክፈቱና ቁልፉን ለእኔ ስጡ ብላ ስታስገድዳቸው፣ እየተንበቀበቁ ቁልፉን ነቅለው ለእሷ ሲሰጧት፣ እሷ ደግሞ ወታ እነሱን ከውስጥ ቆልፋቸው ትወርዳለች። ከዛም እንግዲህ ታች ወርዳ ብሩክን ስትጠብቀው ቆይታ ብሩክ ሲመጣ ምን ሆነች እችት እችት መጣች እኮ መቅድስት ብላ ታያታለች። ምሳሌ ምን ሆነች ነው ሲላት፣ ንቀጠቀጥና ሁኔታውን ትነግረዋለች። እነሱ ደግሞ እሷ አስራነ ነው ብለው ገመድና ገመድ ጠምጥመው እጅና እጃቸውን ወደኋላ አርገው አልጋ ላይ ቁጭ ብለው ጠበቁ። ብሩክ ሲገባ፣ ገመዱ መጠምጠሙን እንጂ መቋጠሩን አላየውም። ከድንጋጤው እንጂ አለመቋጠሩን ሲያየው፣ እነርሱ ራሳቸው እንደጠመጠሙት ይረዳ ነበር። ሆኖም ግን እውነት ይሄን ነገር እኔ ማንኛችሁን ልመን ቅድስትን ወላ እናንተን? ግራ ጋባችሁኝ። ገና ለፖሊስ እናመለክትና እናስይዛታል። እንዲ አርጋ ጠፍራን ወታ ሄደች። ምን ተፈጥሮ ነው እናንተ እንደዚህ አስራ የምታደርግባችሁ ነገር እኔ ግራ የገባኝ ነገር ነው ብሎ አላቸው። እሷም አልገባም ከቤት ብላ በዚያው እንደገና ስትሄድ፣ ቅድስት እንግዲህ ትምህርት ቤት ገብታ ቁጭ ስትስም ሂዚ ዩኒፎርሜሽን አቁልቂ ደግሞ አንቺ ስትላት ኤፍራታን ደግሞ አንቺን ራሱ አልወድሽም። እኔ በፍጹም አንቺን አልወድሽም ትላታለ ኤፍራታን እኔንስ? ተወጅኛለሽ? አለ ወይዘሮ ማህሌት። ዝም አለች ኤፍራታ። ብድጋል ቶሎ በአባቷ መጥቶ በገዛ እጁ ልጁን እንዲያስወግዳት ብልቃጡን ቀያይሬው፣ እኔ መድኃኒት መስጠት አስቆሞኛል፣ አባቱ ራሱ እየሰጣት ነው፣ ጠርጥሮኛል መሰል ስትል ስትነግራት፣ መድኃኒቱን አቀያይሬሽ አስቀምጭ ብላ ይች የተረገመች እህቷ ኤፍራታ ትነግራታለች። ያንን መድኃኒት አቀያይራ ነበር። ከዚህም በፊት ኤፍራታን እባክሽ እህቴ ምከሪያት፣ ልጄን ላጣት ነው ባንኮኮስ እጄ ማሳከም አለብኝ ሕክምና ውጭ ሀገር ተገኝቷል ሲላት፣ እኔ በቤተሰብ መካከልና በባልና ሚስት መካከል መግባት አልፈልግም ነበር ያለችው ማለት ነው። በዚህም እናንተ ሁላችሁም ጨካኞች ናችሁ፣ እናንተ መጥፎዎች ናችሁ ብሎ ነበር የመለሰላት። ከዛም በኋላ እንግዲህ እንደዛ እያሉ መድኃኒቱን እንደተባለችው አቀያየረችው። ቅድስት ደግሞ በፍጹም ምግብ አልበላም ቅድስት ካልመጣች ብላ ምሳሌ አልበላም ብላ አስቸገረች እባክሽ ቤቢ ላት በፍጹም እሺ እኔ የሰራሁትን ትበያለች ሲላት አንተ የሰራሁንም ሳይሆን ቅድስት የሰራችሁን ነው የምበላው ስትል አስገደደችው ለዛሬ እኔ ልስራ ቅድስት ትበጣለች እሺ ደውልላታ ብላ ስልክ ስት ደውል ድምፁን ክፈተዋለችው እና ምን ይወልሻል ምግብ አልበላም ብላኛለ እባክሽ ቅድስት አስቸግራኛለች ነይልኝ ሲል ተማጸናት እሺ ትመጭልኛለች? ቅድስቲ አናፈኩሽም? በጣም ነው የምናፍቂ። ግን አንተ ብሩክ ልጅህን ጠብቃት፣ ማህሌት ልታስወግዳት ታስባለች ስትልም ብትነግረው፣ እሱ ግን በፍጹም ከልቡ አላደረገውም። ከዛም በኋላ እንግዲህ እሷ ያን ነገር እንደዛ ብላት፣ እበላለሁ ማታ ከትምህርቱ የስመለስ አገኝሻለሁ ስትላታው፣ ያለ በለዚያ ትምህርትም አልማርም ምግብም አልበላም ብላ በቤት አመጻ ነበረ ምሳሌ። ከዛ ምሽት ተብሎ ምሽት ላይ ያው ከትምህርት ቤት ስትመጣ እንድታገኛት ብላ መታ በር ስታንኳኳ ማህሌት ትከፍታታለች። አንቺና እኔ የዚህ ቤት የምንኖረው አይጥና ድመት ሆነን ነው፣ ገባሽ አለቻት አሁን ከዛ ማን ነው ብሎ በር ሲከፍት እሷ ናት። ግቢ መጣሽ እንዴ ብሎ አስገባት ማለት ነው። ያስገባት ጊዜ ከኤፍራታ ጋር ስልክ መለዋወቅ ጀመረች። በይ መድኃኒቱን ቀይሪና አንቺ ቤት ውስጥ መገኘት የለብሽም ራሱ አባትየውና እሷ ሰራተኛይቱ ወንጀለኛ ሆኖ እንዲያዙበት እነሱን ቤት ጥለሻቸው ውጭ ስትል መከረቻት። ከዛ በፊት ደግሞ ጓደኛዋን ደውላ ቤቱንና ቤቱንና መኪናውን እገዛልሻለሁ፣ ውበትሽ ታይቶኛል፣ አንቺን አገባሻለሁ እያለ ሲያዋራት ስትሰማ ማህሌት ቅድስት በቪዲዮ ኮል እያረገች ከነ ድምጿ ትቀርጻታለች። ስትቀርጽ ድንገት ብሩክ ደርሶ ምን እያረግሽ ነው ሲላ ደንግጣ ስልኳን ወደ ኋላዋ ታደርገዋለች። ሪከርድ አድርጋ ይዛባታለች፣ እሷም አላወቀችም። ከዛ እንግዲህ ገብታ እሷም ምግብ ተዘጋጀላቸው እና ምግቡ ሊያበሏት ምሳሌን እንግዲህ ሳሎን ላይ ቁጭ አድርገው እሰይ እንኳን መጣሽልኝ መቅድዬ እያለች ደስተኛ ሁና እያለች ምግብ ተዘጋጅተው ምግብ ሊበሉ ሲያቀርቡ መድሃኒቱን ቶሎ ብላ እሷ የእሷን መድኃኒት አቀያየረችና ወደ ውጭ እንደምትሄድ ተናገረች። የት ልትሄጅ ነው? የሆነ ቀጠሮ አለኝ ልሄድ ነው አለቻቸው። ልሸኝሽ በመኪና ሲላት፣ አይ በእግር ሄዳለሁ ቀስ ብዬ አለችው። እሱም እሺ አለና መሸኝ ወጣች። እነሱም እንግዲህ አገራማን ነው ብለው የሳቁና እየተጫወቱ ያንን መድኃኒት ያቀያየረችውን አይንሽን ጨፍኝ፣ ምሳሌ ካልቻል ለምንድ ነው የምንጨፍነው? ጨፍኝ አባት ካለች ጨፍኝ አልባትሽ ብላ አይኗን ጨፈነች። አይኗን ጨፍና ግልጥ ስታ ላይ ያን መድኃኒት ሳያስተውሉ የተቀየረውን መድኃኒት ምግቡ ላይ አድርገው ሰጧት። ምሳሌ የሚያን ምግብ እንደተመገበች ወዳውኑ ፌንት ብላ ትወድቃለች። ተደናገጡ። ማለትም ብሩክና መቅዲ ከዛ፣ አረ ቶሎ በይ ውሃም ጭልኝ፣ ውሃም ጭልኝ እያለ ቢጮህ ውሃ ለማምጣትም ገርሳ እጁ ላይ ዝንፍልፍል ብላ ወደቀችበት። እጀን በጀ የሚባለው ነገር እንደዚህ ነው። እና አንዳንድ ጊዜ ክፉ እንጀራ እና ሲሰጣችሁ በጊዜ ማሰናበት ይሻላል ነው የሚባለው። በተለይ አባት በተደጋጋሚ ልጆች የሚናገሩትን ነገር ከሰራተኛ የሚመጣው መረጃ ነገር ማዳመጥ እንደሚጠቅም ያየንበት ነው። ቅድስት ብትከታተልም ግን አሁን በማታስቀልበት መንገድ በገዛ እጇ ላይ እንድታስጠፋት አድርገው። እንግዲህ በባልና ሚስቱ እጅ መተመረዘውን እንግዲህ የሰጧት ማን ነው? የተመረዘ መድኃኒት ነው ሲባል እንግዲህ አባትና ሰራተኛ ናቸው ሲባል፣ እሷ ነጻ ለመውጣትን ሁሉንም አሰናብታ ሀብት ንብረት ለመጠም ለመውሰድ ያሰበችውን እቅድ እያሳካች ትመስላለች። ሆኖም ግን ፈጣሪ ደግሞ ምግቡን ከመመገቧ በፊት አባቷ ጸሎት አድርጊ፣ ከምግብ በፊት ጸሎት ማድረግ ጥሩ ነው ሲል ጸሎት እንድታደርግ ምሳሌ ነግሯታል። ጸሎት አድርጋ ነው የበላችሁ። ምናልባት ፈጣሪ ጠብቋት ልትድን ትችላለች። ስለምትከታተሉን ከልብ እናመሰግናለን። ቀጣይ በሌላ እስከምንገናኝ ላይክ ሸር እያደረጋችሁ አበረታቱን።